ህውሀት የሽማግሌ ቡድን አሁን መቀሌ ገብቶ በየቀኑ በሚዲያ ላይ በሚዲያ ላይ በምንሰማው ፉከራ ከዚህ ኃይል ጋር ተቆራኝቶ የሚሰራበትም ሁኔታ እንዳለ በግልጽ ማረጋገጥ ችለናል። በተደጋጋሚ በተለያዩ ጊዜ የግድያ ወንጀሎች ሲፈጸሙ እንደቆዩ ይታወቃል። የግድያ ወንጀል ብቻም ሳይሆን የዘረፋ ወንጀሎችም በተከታታይ የተፈጸሙበት ሁኔታ መኖሩን ነው። ከዚህ በመነሳት የክልላችን ፖሊስ በሁለቱም ጉጂ አካባቢ ላይና በአምስቱ የወለጋ ዞኖች ላይ የምርመራ ቡድን በማቋቋም በርካታ የምርመራ መዝገቦች ተደራጅተዋል። በተደራጀው የምርመራ መዝገብ ላይ ተመርኩዘን በግድያ ወንጀል የተጠረጠሩትን አርባ ስምንት ግለሰቦች በቁጥጥር ስር በማዋል መዝገባቸው እየተጣራ ይገኛል ማለት ነው። እንደ አጠቃላይ በዚህ ዙሪያ ላይ ለማንሳት የምፈልገው ነገር ይሄ ቡድን የኦነግ ሸኔ ቡድን መሆኑ ይታወቃል። ይሄ የኦነግ ሸኔ ቡድን አራት የትግል አቅጣጫዎችን ይከተላል። አንደኛው በከተሞች አካባቢ ላይ ስኳድ ኃይልን በማሰልጠንና በማሰማራት በጸጥታ አመራሮች እና የመንግስት አመራሮች ላይ የግድያ ወንጀልን ሲፈጽም የከረመ ኃይል መሆኑን ነው። ሁለተኛው ያው እንደሚታወቀው በመታጠቅ በትጥቅ ትግል በትጥቅ ትግል የማካሄድ ፍላጎት ካለው ጽኑ ፍላጎት የተወሰኑ ወጣቶችን በመልመል እና በማሰልጠን በሀገር ውስጥ እና በጎረቤት ሀገሮች አካባቢ ላይ በማሰልጠን አስታጥቀው በየቀኑ በገጠራማው የወረዳዎች እና የበረሃማ አካባቢ ላይ ከፍተኛ የሆነ የግድያ ወንጀሎችን የመፈጸም አልፎ አልፎም ደግሞ ወደ ከተሞች የሚገባበትም ሁኔታ እንዳለ ለማየት ተሞክሯል። ሶስተኛው የተለያዩ የፌስቡክ አካውንቶችን በመክፈት አንድ ሰው አንድ ግለሰብ እስከ ሶስት እና ከዛም በላይ የፌስቡክ አካውንት በመክፈት መንግስትን በሐሰት ፕሮፓጋንዳ በህዝብ ዘንድ መንግስት ተቀባይነት እንዳይኖረው መንግስት ግድያዎችን እየፈጸመ እንዳለ የማህበረሰብ የተለያዩ ማህበረሰብ ክፍሎች ላይ መንግስት ግድያዎችን እየፈጸመ እንዳለ ለማስመሰል ህዝቡን የማደናገር ስራ እንደሚሰሩ አልፎ አልፎም በተጨባጭ በውስጥ መስመር ኢንፎርሜሽን በመቀባበል ጫካ ካለው ኃይል ላይ ያልሰሩትን ስራ ሰርተናል በማለት የተለያዩ የሀሰት ፕሮፓጋንዳዎችን እንደዚህ አይነት ቦታ ላይ እንደዚህ አይነት እርምጃ ወስደናል፣ እንደዚህ አይነት ቦታ ላይ መከላከያ ሰራዊትን እንዲህ አድርገናል በማለት የሀሰት ፕሮፓጋንዳዎችን የማሰራጨቱን ስራ በከተሞች እና በገጠሩ አካባቢ ላይ ማህበረሰባችንን የማደናገር ከፍተኛ የሆነ የፕሮፓጋንዳ ስራ እየሰሩ እንዳሉ ይታወቃል። በዚህም ዙሪያ የሚሰሩት ግለሰቦች ተይዘው በህግ ቁጥጥር ስር የሆኑበትና ምን ምን ሲሰሩ እንደነበረ ማን ሚሽን እንደሰጣቸው፣ ስልጠናም የት የት እንደወሰዱ በግልጽ በራሳቸው ፍላጎት ለፍርድ ቤቱ በ35 መሰረት የእምነት ቃላቸውን በመስጠት አብዛኞቹ በደረጃ ምስክርም የዚህ ወንጀል ፈጻሜ አካል መሆናቸውን አብዛኞቻቸው በማስፈጸምም በመፈጸምም በዚህ ድርጊት ውስጥ እንደነበሩ በግልጽ የሚያነሱበት ሁኔታ እንዳለ አይተናል። ይህ ሀይል በዚህ ሀይል ላይ በተሰራው ኦፕሬሽን በቀጥታ የሀገር ውስጥ ደህንነትና የፌዴራል ፖሊስ ጋር በተደረገው ቅንጅት ከፍተኛ የሆነ ውጤት ተመዝግቧል። ከፍተኛ የሆኑ በዚህ ድርጊት ላይ የተሰማሩ በተለይ በአዲስ አበባ ከተማ ላይ ከፍተኛ ባለሥልጣናትን ለመግደል ተመደበው መሳሪያ ይዘው ወደ መዲናችን አዲስ አበባ በመግባት የቅኝት ስራቸውን ጨርሰው እርምጃ ለመውሰድ ዝግጅት ላይ እንዳሉ ባለን መረጃ ባደረገን ክትትል ቁጥጥር ስር ውለው እነኚህ ሰዎች ከምዕራብ ወለጋ ከቀለም ወለጋ ከደምቢዶሎ ጀምሮ በርካታ ግድያዎችን ሲፈጽሙ እንደነበሩ ቢያንስ በቀለም ወለጋ ዞን ውስጥ ብቻ አንድ መቶ አስራ አራት ሰው መግደላቸውን የሚያምኑ ይህ ኃይል ደግሞ አብዛኛው የውጭ ስልጠና ሁሉ እንዳለው የውጭ ስልጠና ሲሰጠው እንደነበረ በኦነግ ሸኔ አማካኝነት በሀገር ውስጥም ጫካ ባለው የታጠቀ ቡድን ታግዘው ስልጠናዎች ሲሰጣቸው እንደነበረ እና ከዚህ በመነሳት የበርካታ ሰዎችን ህይወት እንዳጠፉ እራሳቸው በሰሩት ድርጊት ተጸጽተው የሚያነሱ መሆኑን ለማንሳት ነው። በአጠቃላይ በዚህ መዝገብ ላይ አብዛኛው አብዛኛው ተጠርጣሪ ተይዞ በእጃችን ስለሚገኙ መዝገቡን ስልጣን ላለው አካል ለማስተላለፍ ጥቂት የቴክኒክ ማስረጃ ካልሆነ በስተቀር ሁሉም ተጠናቆ ከሰማኒያ እና ዘጠና ፐርሰንት በላይ ተጠናቆ ወደ መጨረሻው አካባቢ የደረስንበት ሁኔታ መኖሩን ነው። ዲቴይል መረጃውን ከውሳኔ በኋላ ለህዝብ የምናሳውቅ ይሆናል። ምርመራ ላይ ስላለ ችን ታክል ለማንሳት ነው ማለት ነው። እንደ አጠቃላይ ይሄ የኦነግ ሸኔ ቡድን ጫካው ሲገል እንደ ታጋ የሚቆጠር ነገር ግን በጸጥታ ኃይሉ ደግሞ ሲሞት እንደ ሰላማዊ ሰው የሚቆጠርና የተለያዩ ህብረተሰቡን ለማደናገር ያሰጥ ፕሮፓጋንዳዎች የሚነዙበት ሁኔታ ነው ያለው። ስለዚህ ህብረተሰባችን ደግሞ ይሄን አውቆ ከነኚህ አጥፊ ኃይሎች እንቅስቃሴያቸውን አውቆ ከጸጥታ ኃይሉ ጎን እንዲቆምና እንዲታገላቸው ጥሪያችንን እያስተላለፍን ከምን ጊዜውም በላይ የጸጥታ ኃይሉ በነኚህ ኃይሎች ላይ እርምጃ መውሰድ ጀምሯል። እርምጃም በከተሞች አካባቢ ላይም የተወሰደው እርምጃ በጫካ ባለውም ኃይል ላይ በተመሳሳይ እርምጃ እየተወሰደ ነው ያለው። እስካሁን ድረስ እጅግ በጣም አመርቂ ውጤቶች ተመዝግቧል። ነገር ግን በዚህ ዙሪያ ላይ አንድ የማይካድ ሀቅ ምንድን ነው ያለው የጸጥታ ኃይሎቻችን ሰላማዊ ህዝብን እንደሚገሉት አድርጎ ተደርጎ ሲፖሰት የጸጥታ ኃይላችን የጸረ ህዝብ አመለካከት እንዳለው ተደርጎ የሚነዛበት ሁኔታም እንዳለ አይተናል። ይሄ እውነቱን ለመናገር ከሆነ የፖሊስ አባሎቻችን፣ የፖሊስ ሰራዊቶቻችን የልዩ ኃይሉም ሆነ የመደበኛው ፖሊስ አሰላለፍ ከምን ጊዜውም በላይ እጅግ በጣም ዲስፕሊንድ እጅግ በጣም የህግ በላይነትን በህግ በላይነት የሚያምን። ለዚህም ነው መምታት እየቻለ አትምታ ስለተባለ ፖሊስ ጣቢያዎች አካባቢ ላይ ሄደው ፖሊስ ጣቢያውን በማቃጠል ጦር መሳሪያ እየዘረፉ አሁን ጫካ ላይ ግድያ የሚፈጽሙበትን የጦር መሳሪያ አብዛኛው ከፖሊሶቻችን እጅ የተወሰዱ መሳሪያዎች ናቸው አብዛኛው ያኔ ፖሊስ ትኩሶ መግደል ይችል ነበር። ነገር ግን አሁን ያለው መረጋጋት አሁን ያለው ለውጥ ስር እንዲሰድ ሰላማዊ ሽግግር ቀጣይነት እንዲኖረው ማህበረሰባችን እንዳይደናገጥ ከአቅሙ በላይ ዋጋ ከፍሏል። መሞት ሳይገባው ሞት ሳይገባው የሞት ፍርድ ተፈርዶበት ሚሊቴሪውን ለብሶ ተሰቅለው በአስራ አምስት ቀን በወር ከተሰቀለበት ቦታ ሚሊቴሪው ብቻ ወርዶ የተቀበረበት ሁኔታ ነው ያለው። በቀዩ ላይ በርካታ ፖሊሶቻችን፣ በቀዩ ላይ በልጁ ፊት የሞተ ፖሊስ አለ። በወለደው በቤተሰቡ ፊት እንደ በግ ታርዷል ፖሊስ ምክንያቱም መተኮስ እየቻለ አትኩስ ስለተባለ። ስለዚህ ይህ ኃይል ፖሊሶቻችን ለህዝብ ክብር ለህዝብ ክብር ሲሉ ዋጋ ከፍሏል። እነሱ ደግሞ ዛሬ ባልተገመተና ባልተጠበቀ መንገድ ታጥቋል። አልፎም ደግሞ ቀደም ሲል በዚች ሀገር ላይ ፈላጭ ቆራጭ የነበሩት የህወሓት የሽማግሌ ቡድን አሁን መቀሌ ገብቶ በየቀኑ በሚዲያ ላይ በምንሰማው ፉከራ ከዚህ ኃይል ጋር ተቆራኝተው የሚሰራበትም ሁኔታ እንዳለ በግልጽ ማረጋገጥ ችለናል። ለምሳሌ በምዕራብ ኦሮሚያ አካባቢ ላይ እጅግ በጣም በርከት ያሉ የህዋት ሰራዊቶች ከኦነግ ሸኔ ጋር በመደባለቅ እንቅስቃሴ ላይ እንዳሉ ሙሉ መረጃ አለን። በዚህ ላይም ደግሞ ተመልምለው ሄደው ስልጠና ወስደው ከስልጠና ቦታ ጠፍቶ መጥቶ በእጃችን የሚገኙ በርካታ ወጣቶች አሉ። ማን እንዳሰለጠናቸው በግልጽ ይናገራሉ፣ ማን ተልእኮ እንደሰጣቸው በግልጽ ይናገራሉ። ስለዚህ ኦሮሞ ነጻ ለማውጣት ከሆነ ትላንት ሌላውን ጥገኛ እያልክ እያሸማቀክ፣ ዛሬ ሳንተ መጠጋት ለምን አስፈለገ የሚለውን ጥያቄ የኦሮሞ ህዝብ መጠየቅ አለበት ማለት ነው። ስለዚህ አሁን ያለው በክልላችን ያለው የጸጥታ ሁኔታ እጅግ በጣም የተረጋጋ ሰላም እንደሆነ ይታወቃል። ነገር ግን ጥቂት ዞኖች ላይ አሁንም የሚታዩ ምልክቶች ጥቂት ዞኖች ላይ እየተፈጠሩ ያሉ ችግሮች ወደ ሌሎችም አካባቢዎች ሊዛመቱ ስለሚችሉ ህብረተሰባችን በነቃ ሁኔታ በነቃ ተሳትፎ ይህን ኃይል ሊታገለው ይገባል። የህግ የበላይነትም ሊረጋገጥ ይገባል። ፖሊስ ገዳይ አይደለም። ራሳቸው እየገደሉ ፖሊስ እንደገደለ ራሳቸው እየዘረፉ መንግስት ዘራፊ እንደሆነ በየቀኑ ህብረተሰቡ ለማደናገር በግል ሚዲያዎች እና በሶሻል ሚዲያዎች የሚነዛ ወሬ መሰረተ ቢስ መሆኑን የኦሮሚያ ፖሊስ በፍጹም የማይቀበለው ጉዳይ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ሌላው ደግሞ ምንድን ነው አሁን ያለውን የጸጥታ ሁኔታ በእርግጥ መንግስት ኃላፊነት አለበት ይህ ኃይል ባንድጁ ጠመንጃ ባንድጁ ሰላማዊ ትግል፣ ነገር ግን በየቀኑ በዚህ ምክንያት ህብረተሰቡ ክፉኛ እየተጎዳ ነው ያለው። ባለፈው ማንስተኗል በምዕራብ ኦሮሚያ በደቡብ ኦሮሚያ አካባቢ ላይ ከፍተኛ የሆነ የግድያ ወንጀል ግድያም ከግድያም ሰውን አፍኖ አርዶ ከመደበቅ በላይ በዚህ ሀገር ውስጥ ዘግናኝ ግድያ ነው ሊባልለት የሚችል ከዚህ የሚብስ ከዚህ የሚበልጥ ግድያ የለም ማለት ነው። ስለዚህ ይሄንን ህብረተሰባችንን በነቃ ተሳትፎ ሊያወግዞ ይገባል። ነገር ግን መንግስትም፣ የራሱን ድርሻ ስላለው ይህ ኃይል ሀገርን ሳያፈርስ ይህ ኃይል ህብረተሰባችንን ወደ ከፋ ችግር ሳያስገባ መንግስትም አሰላለፉን አስተካክሎ መውሰድ የሚገባውን ፖለቲካዊ እርምጃ መውሰድ አለበት የሚል አቋም ነው ያለ ነው። እንደ ፖሊስ ፖሊስ ግን የህግ የበላይነትን ለማረጋገጥ ማንም ሆነ ማንም ይሁን ማንም በህግ ፊት ሰዎች ሁሉ እኩል ስለሆኑ ህግን የማስከበር ስራ ፖሊስ አንድም ቀን አቅቶት አያውቅም። ያ የፈረጠመው እኮ መንግስት እንዳትነኩ እንዳይነካ ተብሎ ነው ፖሊስ እየሞተ ፖሊስ ታክሶ ለዛሬ የደረስነው ዛሬ ላይ የደረስነው። ስለዚህ አሁን መውሰድ የጀመርናቸውን እርምጃዎች ከምን ጊዜውን በላይ አጠናክረን እንቀጥላለን። በአጭር ጊዜ ውስጥ ይሄንን ኃይል ወደ ህግ መቅረብ ያለበት ወደ ህግ ይቀርባል። መደምሰስ ያለበትም በታጠቀው ኃይል ይደመሰሳል። ክልላችን ሰላምና ሰላም የሚሆንበት ጊዜ ሩቅ አይደለም። ሙሉ እምነት ስላለን አቅሙም ስላለን ይህንም ማድረግም ስለምንችል በእርግጥ እያደረግንም ስለሆነ ነገር ግን አደራ የምንለው ምንድነው፣ ህብረተሰባችን ፌስቡክ ላይ የሚወራውን በፌስቡክ የሚነዛውን ፕሮፓጋንዳ በፍጹም መስማት የለበትም ባይ ነኝ። ምክንያቱም ከፍላጎታቸው በመነሳት በየቀኑ አዳዲስ ፕሮፓጋንዳዎችን ሳይሞተ ሞተ፣ ሳይገሉ ገደልን፣ አንዳንድ ቦታ ላይ ደግሞ እየገደሉ መንግስት ገደለ ይሄ ከፍላጎታቸው ተነስተው የሚያወሩት ወሬ እንደሆነ ታውቆ ህብረተሰባችን ሰላምና ሰላም ወዳድ ከመሆኑ ጋር ተያይዞ አሁን ያለው ኦሮሚያ ላይ ያለው የጸጥታ ኃይል ይሄንን የማድረግ አቅሙ ስላለው በሙሉ መተማመን ከጎናችን እንዲቆም ጥሬን እያስተላለፍኩኝ መልእክቴን እዚህ ላይ ያበቃለሁ።